ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሰራዊት። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት በቲዮሪ ብቻ የሚያውቅ ሳይሆን በተግባር እየተፈተነ ያለ ወደ ኢትዮጵያ የሚቃጣ ማንኛውንም ኃይል መመከት የሚችል ቁመና ያለው፣ ያልነበሩ አዳዲስ አደረጃጀቶች የተፈጠሩበት። ምክንያቱም ያለው ነባራዊ ሁኔታ፣ ኢንተርናሽናል ሁኔታው ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች የተፈጠሩበት፣ በአየር ኃይልን ጨምሮ ልዩ ዘመቻዎች የሚባሉ የሳይበር ሴኩሪቲን ጨምሮ በርካታ ስራዎችን መስራት የሚችል ኃይል ተፈጥረዋል እና ይሄ ተቋም በዚህ ሰዓት በኢትዮጵያ የመጣ ማንኛውንም ጠላት በጀግንነት መመከት የሚችል ቁመና ያለው፣ በኦሮሚያና በአማራ ክልል በተከሰቱ የሰላም መደፍረስ እና የጸረ ሕዝብ እንቅስቃሴዎች የክልሉ መንግስታት ባቀረቡት ጥያቄ የመከላከያ ሰራዊት ባለፉት ሁለት ዓመታት የተለያዩ የሰላም ማስከበር ስራዎችን እየሰራ ይገኛል። በዚህ ምክንያት ሁልጊዜ የሰራዊታችን አመራሮች እንደሚገልጹት በአካባቢው የነበሩ ነባራዊ ሁኔታዎች በሰአቱ የነበሩበትን ሁኔታ ሁላችንም እንረዳለን በዚህ ሰአት ግን እነዚህ ሁኔታዎች ወደ ነበሩበት የተመለሱባቸው ቦታዎች በጣም ሰፊ ናቸው በተነጻጻሪ አካባቢዎቹ ሰላምና መረጋጋት የሚታይባቸው ህዝብ ተረጋግቶ ወደ ስልማት ስራ የገባባቸው ሁኔታዎች ናቸው ያሉት ሰራዊቱ እንግዲህ ባለበት አካባቢ እነዚህን ጸረ ሰላም ኃይሎች ከህዝቡ የመነጠል ማንነታቸውን የማጋለጥ አስፈላጊ ሲሆንም ከህዝብ ጋር በመሆን ከአካባቢው ጸጥታ አካላት ጋር በመሆን ከፌዴራል ፖሊስ ጋር በመሆን ኮማንድ ፖስቱን በመከላከያ ኃይል እየተመራ እነዚህ በጥፋት ውስጥ የነበሩ ታጣቂዎች ወደ ሰላማዊ ኑሮ እንዲመጡ ቤተሰቦቻቸውን ህዝብም ጋር በመግባባት የተለያዩ ስራዎችን የአካባቢውን መስተዳድሮች በመደገፍ ወደ ሰላም እንዲመጡ የማድረግ ስራ በስፋት ተሰርቷል። ስለዚህ በተነጻጻሪ በተሻለ ቁመና ላይ ነው አሁን እነዚህ አካባቢዎች ያሉት ማለት ይቻላል። ነገሮችም የተሻሻሉ እንደሆነ በተለይ ደግሞ የህዝብ ማመላለሻ አውቶቡሶችና ትራንስፖርት በሰላማዊ መንገድ እየሄደ እንደሆነ በጣም ኢንሲደንቶች ካልሆኑ በስተቀር ማለት ነው። ትልልቅ የሚባሉ አገራዊ ፕሮጀክቶችም በሰላም ባሰብ ነው ጊዜ የተጠናቀቁ እንደሆነ ይሄ እየሆነ ያለው ሰራዊቱ በከፈለው መስዋዕትነት ነው እንደምታውቀው በጣም ትላልቅ የሚባሉ ከጅቡቲ ተነስቶ ህዳሴ ግድብ አንድ ትልቅ የዛ ማቴሪያል ለማድረስ የሚወስደው ጊዜ ከሁለት ወር በላይ ሊሆን ይችላል። ሰራዊቱ በእግሩ ጭምር ያንን እያጀበ የሚያደርስበት ሁኔታዎች ሁሉ ተፈጥረው እንደነበር አሁን ግን ነገሮችን እየተቀባበለ ማድረስ እንደተቻለ፣ ማዳበሪያም ቢሆን ከወትሮው በጣም በበዛ ቁጥር ነው በአማራ ክልል ዘንድሮ የተሰራጨው። ይሄ የሚያሳየው የተሻለ የሰላም ሁኔታና የማቴሪያል ሞቢሊቲ እንዳለ አንዱ ማሳያ አድርጌ ነው እኔ የምወስደው፣ እና የተሻለ ቁመና ላይ እንዲሆን ጥረት እየተደረገ ነው። ዘላቂ መፍትሄው ግን ህዝብና መንግስት ተባብሮ ነው እንደዚህ አይነቱን በሀገራችን ያልነበረ ባህል እያመጡ ያሉ ሀይሎችን ቆርጦ መጣል ያለበት ብዬ ነው የማስበው። ከሁሉም የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለንና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የእነሱን ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ሀይሎች የተደራጀ ሰራዊት አይደለም ይሄ ሰራዊት። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ሀይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት እዚያም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው፣ እያሰለጠን ነው ነው እያዘጋጀ ነው ነው፣ ራሱን በራሱ መከላከል የሚችል ህዝብም አለ። ዘመኑ ምን አይነት ዘመን እንደሆነ ይታወቃል። የድህረ እውነት ዘመን ነው። እንግዲህ የኢትዮጵያ መከላከያ ሰራዊት የፖለቲካ ነጋዴዎች በማህበራዊ ሚዲያ እንደሚያወሩት አይነት ቁመና ያለው ሰራዊት ነው ብዬ አልወስድም፣ እኔ ምክንያቱም ከምናውቃቸው ከምናያቸው እየሆኑ ካሉት ጉዳዮች ስንነሳ ያለው ጉዳት በሌሎች አካባቢዎች እንደምናየው አይደለም እና ይሄ እንደዚህ አይነት ፕሮፓጋንዳ የፖለቲካ ነጋዴዎች ባለው የድህረ እውነት ዘመን ተጠቅመው የሚያስተጋቡት የሚዲያ እንትን ነው ብዬ ነው የማስበው ፕሮፓጋንዳ ነው ብዬ ነው ማስበው ምክንያቱም መከላከያ ሰራዊቱ የሚገነባው የመጀመሪያው ራስን ለህዝብና ለሀገር ማስቀደም በሚል እሴት ነው ትልቁ እሴቱ ራስን ለህዝብና ከሀገርና ከህዝብ አለማስቀደም ለነሱን ማስቀደም ህዝብና ሀገርን ማስቀደም ነው የመጀመሪያ እሴቱ እና ይህንን በትክክል የተላበሰ ሰራዊት ነው ኢትዮጵያ ያላት ይሄን የሚለው እኔ ብቻ አይደለሁም ምክንያቱም አንደኛ ሲገነባ በሀገር ፍቅርና በወታደራዊ ሙያ ሳይንስ ሳይንሳዊ ሙያና ጥበብ ነው የሚገነባው፣ በመጀመሪያ ደረጃ እንዲሁ ዝም ብሎ መሳሪያ ብቻ ተሰጥቶት የሚሰመራ ኃይል አይደለም የመከላከያ ኃይል ማለት ነው። ሌሎቹ አንዳንዶቹ ኃይሎች ከስመው ወደ መንግስታዊ እንትን ይጠርነፉ የተባለበት አንዱ ምክንያትም የግንባታ ችግር ስላለባቸው፣ ስለዚህ ከስር መሰረቱ ከግንባታው የሚጀምር ነው። ይህን እኔ ሳልሆን በአጠቃላይ በቅርብ ጊዜ እኔ የዓለም የሰላም ማስከበር ጉባኤ ላይ ተሳትፌ ነበረ፣ ኢትዮጵያን ወክለንና እዛ ላይ የሚነሳው የኢትዮጵያ መከላከያ ሰራዊት በዲሲፕሊንና በስነ ምግባር የታነጸ በጣም ተመራጭ ለሰላም ማስከበር በጣም ተመራጭ ሰራዊት እንደሆነ እኛ ሳንሆን ዓለም ይመሰክራል ማለት ነው። በዚህ ምክንያት ምክንያት ምንድን ነው እንትኑ ይሄ የሰላም ማስከበር ተልዕኮ የተወጣባቸው አገራት ሚኒስትሮች ወይ ደግሞ መሪዎችም የሚሉት የኢትዮጵያ መከላከያ ሰራዊት በተመደበበት ሀገር ስጋት ሳይሆን ደጀን ነው የሚሆነው። እሱ ብቻም ሳይሆን የሪኮንሳይል የማድረግ የተጣሉ እዛ አካባቢ ተጋጭተው የነበሩ ዜጎችንም የማስታረቅ ሂደቱን በሚገባ የሚወጣ ካለን ባህላዊ ኔቸርም ጭምር ማለት ነው። ከወታደራዊ ዲስፕሊን እንትን አልፎ ለማስታረቅ ነገሩን ለማብረድ፣ ለአንዱ ሳይወግን፣ ለእያንዳንዱ እዛ ላለ ዜጋ እንደ ደጀን የሚቆጠር የኢትዮጵያ መከላከያ ሰራዊት አካለ የሚባልበት ደረጃ ላይ የተደረሰባቸው ሀገራት አሉ። ከራሳቸው ሀገር መንግስታት በላይ የኢትዮጵያን መከላከያ ሰራዊት የሚያምኑ ሕዝብ የተፈጠረባቸው ሀገራት አሉ። ቢኮዝ ከተለያዩ ችግሮች ያስጣላቸው እነሱን ሆኖ ያንን የሚመክትላቸውና ደጀናቸው አድርገው የሚቆጥሩ ሰራዊት ነው እና ይሄ ይሄ ከሚዲያ እንትን ያለፈ ያው በዘመኑ ምክንያትም የመጣ የሚዲያ ፕሮፓጋንዳ እንደሆነ ቢወሰድ ጥሩ ነው የሚል እምነት አለኝ። በዚህ ሰዓት ተቋሙ በጽኑ መሰረት ላይ የተመሰረተ የተገነባ ያለ ተቋም ስለሆነ በፖለቲካ ነጋዴዎች የሚዲያ ጩኸት ብዙም የሚፈርስ ወይም የሚነቃነቅ ለዚህም ጆሮ የሚሰጥ ተቋም አይደለም ማለት ይቻላል። እና ይሄ መውሰድ በጣም ጠቃሚ ነው የሚመስለኝ ምክንያቱም መከላከያ እንዳልኩ በሀገር ፍቅር በወታደራዊ ዲስፕሊን በሳይንስ በጥበብ የሚገነባ እንጂ ዝም ብሎ ሆ ተብሎ ሰው እንዲገድል መሳሪያ ተሰጥቶት የሚሰማራ አይደለም ሰው ስርዓት አለው የሚመራበት ይሄን ደግሞ በትክክል የተረዳ መሪዎች ያሉት በእድሜም በኤክስፒሪንስም ከተለያዩ አገራትም የሚመረጥ ሰራዊት የገነባች ሀገር ናት ና ቢሆን ጥሩም የሆነው ይመስለኝ እንዲህ አይነት ሀገራዊ መከታን የሆነ ሀይል የራስን የመጨረሻዋን እስትንፋስ ለሀገርና ለህዝብ ለመስጠት የተዘጋጀን ሀይል በዚህ መንገድ ስሙ ባይነሳ እኔ ደስ ይለኛል። ሶ እንደዚህ አይነት ኃላፊነት የሚሰማቸው ዜጎች ሊሉት የሚገባው ነገርም አይደለም እና ማህበረሰቡም ሊጠየቅ የሚችልበት ሁኔታ አለ ብዬ አስባለሁ። ግን በሚደረገው የሰላም ማስከበር ሂደት ውስጥ ግን ሰው አይሳሳትም ማለት አይቻልም። ከቱም የሚኖረውን ነገር ስለምናውቀው ማለት ነው። የዚህ በተቃራሪው ሳይድ ያለው ሀይልም በህዝብ ውስጥ ተሰግስጎ ህዝብን መስሎ ከህዝብ ነጥለህ እንትን ለማድረግ የሚያስቸግር አይነት ስታይል የሚከተልም ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉ። ምክንያቱም ይሄም ሰው ነው እና የሚፈጠር ነገር አይኖርም ማለት አይቻልም። ነገር ግን እንደሚባለው ሄዶ የሚጨፈጨፍ ሄዶ እንትን የሚል ሀይል ቢሆን ኖሮ እነዛም እስካሁን ድረስ እየተሸለኮለኩ እየቆዩ ነበር። የምልምነት የለ የመከላከያ ሰራዊት ዋና ተልእኮው የሀገር እንዳን ድንበርና ሉዓላዊነት ማስከበር ነው። ዋና ተልእኮው ከውጭ የሚመጣ ጥቃትን መከላከል የሀገር እንዳር ድንበር ማስከበር ነው። ሁለተኛው ተልእኮ ደግሞ አገር መንግስታችንን ወይም መንግስትን በህዝብ የተመረጠን መንግስት በሀይል ማፍረስ የሚፈልጉ ሀይሎች ካሉ ደግሞ ያንን ቆሞያይም ያንን የሚመክት ሰላማዊ አገሪቷ ሰላም የሰፈነባት እንድትሆን የሚያግዝ ሀይል ነው። ይህን የሚያደርገው በክልሎች ፍቃድ ነው። ክልሎች ከአቅማቸው በላይ የሆነ ነገር በአካባቢያቸው በሚከሰትበት ጊዜ የመከላከያ ሀይል መጥቶ እንዲያግዛቸው ጥሪ ያቀርባሉ፣ ይጠይቃሉ። በዛ መሰረት በዋናነት በኦሮሚያና በአማራ ክልል በተከሰቱ የሰላም መደፍረስ እና የጸረ ህዝብ እንቅስቃሴዎች የክልሉ መንግስታት ባቀረቡት ጥያቄ የመከላከያ ሰራዊት ባለፉት ሁለት ዓመታት የተለያዩ የሰላም ማስከበር ስራዎችን እየሰራ ይገኛል። በዚህም ምክንያት ሁልጊዜ የሰራዊታችን አመራሮች እንደሚገልጹት በአካባቢው የነበሩ ነባራዊ ሁኔታዎች በሰዓቱ የነበሩበትን ሁኔታ ሁላችንም እንረዳለን። በዚህ ሰዓት ግን እነዚህ ሁኔታዎች ወደ ነበሩበት የተመለሱባቸው ቦታዎች በጣም ሰፊ ናቸው በተነጻጻሪ አካባቢዎቹ ሰላም እና መረጋጋት የሚታይባቸው ህዝብ ተረጋግቶ ወደ ስልማት ስራ የገባባቸው ሁኔታዎች ናቸው ያሉት ሰራዊቱ እንግዲህ ባለበት አካባቢ እነዚህን ጸረ ሰላም ኃይሎች ከህዝቡ የመነጠል ማንነታቸውን የማጋለጥ አስፈላጊ ሲሆንም ከህዝብ ጋር በመሆን ከአካባቢው ጸጥታ አካላት ጋር በመሆን ከፌዴራል ፖሊስ ጋር በመሆን ኮማንድ ፖስቱን በመከላከያ ኃይል እየተመራ እነዚህ በጥፋት ውስጥ የነበሩ ታጣቂዎች ወደ ሰላማዊ ኑሮ እንዲመጡ ቤተሰቦቻቸውን ህዝብም ጋር በመግባባት የተለያዩ ስራዎችን የአካባቢውን መስተዳድሮች በመደገፍ ወደ ሰላም እንዲመጡ የማድረግ ስራ በስፋት ተሰርቷል። ስለዚህ በተነጻጻሪ በተሻለ ቁመና ላይ ነው አሁን እነዚህ አካባቢዎች ያሉት ማለት ይቻላል። እንደ ማንኛውም ህዝብ ወደ የዕለት ተዕለት ስራቸው መመለሳቸውን እናውቃለን። በዛ ላይ ደግሞ እነዚህ ኃይሎች ሲታዩ በውስጥ ቅራኔ፣ በተለያየ መከፋፈል አላማቸው አንድ ባለመሆኑ እንደገና ደግሞ እነዚህ የሚፈልጉት ነገርም በትክክል ኮይን ያላደረጉ ኃይሎች ስለሆኑ እነዚህ ጸረ ሰላም ኃይሎች ለህዝቡ የማይበጁ መሆናቸውን እነሱም እንዲረዱ ማህበረሰቡም ይህንን አውቀው ለእነሱ ያው በነበረው ኮርኳሪ አጀንዳ በማቀበል ስለነበረ እንትኑን የሚያደርጉት ይህንን ለማስተካከል መከላከያ ሰራዊቱ በየቦታው ሆኖ የአካባቢውን መስተዳድሮች እየደገፈ ከሌሎች የጸጥታ ኃይሎች ጋር እየተጋገዘ እነዚህ አካባቢዎች ወደ ሰላማዊ ኑሮ እንዲመጡ እየተደረገ ነው ያለው። አሁን ያለው የነዚህ ኃይሎች ቁመና የሸኔ የሚሆን የጽንፈኛው ፋኖ ቁመና ብዙ ዚህ ግባ የሚባል ሳይሆን በየቦታው እየተሽሎከሎከ አንዳንድ የሽብር ጥቃቶች ወይ ደግሞ የሽፍታ ስራዎችን የማድረግ አንዳንድ ጊዜ አሳቻ እንትኖችን እየጠበቁ የማድረግ ካልሆነ በስተቀር ለመከላከያ ሰራዊት ስጋት የሆነ ወይ ደግሞ ሕዝቡ ከሰላማዊ ኑሮው መቶ ፐርሰንት ተነጥሎ እንደነበረው የሚያደርግ አቅም ያለው ኃይል የለም። ነገር ግን አሁንም ይሄ ኃይል ከማህበረሰቡ ጋር እንደገና ወደ ቆም ብሎ አስቦ ወደ ሰላማዊ መንገድ እንዲመጣ ኢትዮጵያ ሰላም የሰላም ጥሪው በየክልሉ በፌዴራል መንግስት ደረጃም ለሰላም ቅድሚያ በመስጠት በአስፈላጊ በሆነ ጉዳይ ለህዝብ እስከጠቀመ ድረስ ከማንኛውም ኃይል ጋር በሰላም ለመስራት ካለው ፍላጎት በመነሳት የሰላም ጥሪዎች ይደረጋሉ። በዚህ ምክንያት በኦሮሚያም በአማራም የድሮ ታጣቂዎች በሰላማዊ መንገድ ወደ ቤታቸው ተመልሰው እንዲኖሩና ወደ ነበሩ የስራቸው እንዲሄዱ የመልሶ ማቋቋም ስራውን በትግራይ ብቻም ሳይሆን በእነዚህም አካባቢዎች ተጀምሯል ማለት ነው። በተለያዩ ማዕከላት ስልጠና እየተሰጣቸው ወደ ሰላማዊ ህይወታቸው እየተመለሱ ያሉ በጣም ወጣ ያለ ወንጀል የሰሩ ካሉ ደግሞ ማህበረሰቡ ላይ ህዝብ መንግስት መሀሪ ነው፣ መምራት ምህረት ማድረግ ይችላል። ነገር ግን ህዝብ ላይ ጥቃት ያደረሱ ትልልቅ ግፎችን የሰሩትን አካላት ደግሞ ለህግ የማቅረብ ስራዎች እያገዘ ነው ያለው። እሱ ብቻም ሳይሆን እነዚህ አካባቢዎች የሰላማቸው ጸንቶ ሰላማዊ ሆነው እንደ ማንኛውም የኢትዮጵያ ክፍል እንዲቀጥሉ ደግሞ የአካባቢውን ሚሊሻ፣ የአካባቢውን የጸጥታ ኃይል የየክልሉን ማለት ነው የማሰልጠን ስራ ከነሱ አቅም በላይ ሲሆን ደግሞ የማገዝ ስራ እየሰራ አካባቢዎቹን ወደ ማረጋጋትና ራሱ ወደ ነበረበት የአገር ህልውና ጥባቂ ቁመና የመመለስ ስራ ጎን ለጎን እየተሰራ ነው ያለውና በተነጻጻሪ አሁን ያለው ነባራዊ ሁኔታ ሁሉ ጊዜ እንደምንሰማው ከቀን ወደ ቀን የኢትዮጵያ በዚህ ሰዓት ቅድም እንዳልኩት አስተማማኝ ሰላም ያለባት ሀገር ናት። ጎረቤቶቻችንም ህዝባችንም ስጋት ሊገባው አይገባም የሚል አለኝ። አይስጉ የሚል ነው። በተለይ ለጎረቤቶቻችን፣ ለኢትዮጵያ ህዝብ አይስጉ የሚል መልእክት አለኝ። እንደ ሀገር ግን እየሰራን ያለነው ስልጣናውን ቅድም አንስቻለሁ፣ የአደረጃጀት ማዘመኑን፣ የአሰራር ስርአቶችን ኢምፕሌስ ማድረጉን፣ አጠቃላይ ስራዎች በህግና በስርአት እንዲመሩ የማድረግ ስራ ኦልሞስት የተጠናቀቀበት ተቋም ነው። አሁን የተጀመሩ ስራዎችን የማስቀጠል የማጽናት ወደ ፕሮዳክቲቪቲ የማስገባት ስራ ነው። ከዛም ባሻገር ግን ይሄ መከላከያ ሰራዊት የአምራች ሀይልም ወደ መሆን ተሸጋግረዋል። ከዚህ ቀደም እያሉን ያልተጠቀምንባቸው በርካታ ወታደራዊ ኢንዱስትሪዎች ነበሩ እንደምታውቀው። አሁን ግን እነዛ ወታደራዊ ኢንዱስትሪዎች ዘምነው በትጥቅ ራሳችን እንችለን ሌሎች አገራትን የማገዝ ለሌሎች አገራት የማቅረብ ጊዜ ላይ ነው ያለ ያለነው ማለት ነው፣ ድሮኖችን ጨምሮ እሱ ብቻ ሳይሆን አጠቃላይ የሰራዊቱን ጤንነት እና ደህንነትም ለመጠበቅ በርካታ የጤና ተቋማት ያሉት የጤና ባለሙያዎችንም ራሱ እንትን እያደረገ ያለ እያመረተ ያለ ተቋም ነው። ምንፈልጋቸውን አጠቃላይ ወታደራዊ ሙያዎች ብቻ ሳይሆን አስተዳደራዊ ሙያዎችን፣ ቴክኒካል ሙያዎችንም በዩኒቨርሲቲ ዩኒቨርሲቲው እያመረተ ያለበት ሁኔታ ነው ያለው። የራሳችን ዶክተሮች የተቋሙ ማለት ነው። ይህንን ተቋም መቀላቀል የሚፈልግ ማንኛውም ዜጋም ተምሮ የሚማርበት ነገር ግን በዋናነት ደግሞ የሰራዊቱ አባላት የሚማሩባቸው በርካታ ትምህርት ቤቶች፣ በርካታ ዩኒቨርሲቲዎች፣ በርካታ ኮሌጆች ያሉት ከሊደርሽፕ እስከ ቴክኒካል እንትን ድረስ ያለው እሱ ብቻም ሳይሆን ሾፌሮችን፣ ኦፕሬተሮችን፣ ኤሌክትሪሻኖችን፣ ሳኒቴሪያንስ እነዚህ በአጠቃላይ በኢትዮጵያ ውስጥ በጣም እስከርሲቲ ያለባቸውን የጥገና ባለሙያዎችን በሙሉ የማሰልጠን የሚችሉ ትልልቅ ኮሌጆች ያሉት ተቋም ነው። ይሄ ተቋም አስራ አራት ኮሌጆች አክቲቭሊ በዘመናዊ መንገድ ሰው ያሰለጥናሉ ማለት ነው። ከዛ ወጥተው ደግሞ የሚተማሩባቸው ትልልቅ ኢንዱስትሪዎች ያሉት ተቋም ነው እና ይሄ ተቋም ዛሬ በራሱን ከመቻል አልፎ ለሌሎች ሀገራት ወደ የማቅረብ ጥያቄ ላላቸው ፍላጎት ላላቸው ሀገራት የማቅረብ ቁመና ላይ ደርሰዋል ማለት ነው። ክቡር ጠቅላይ ሚኒስትራችን በሚድ በፓርላማ ፊት እንደተናገሩት ዛሬ እኛ ለራሳችን ሳይሆን ገበያ ፈልጉልን እንዳሉት ማለት ነው። የገበያ ችግር ኖሮ አይደለም፣ ግን ደግሞ እኛ ምን ያህል አስተማማኝ ደረጃ ላይ እንዳለን ለማሳየት ነው። እሱ ብቻም ሳይሆን የአየር ኃይላችንን ስትመለከት በጣም በሚገርም ሁኔታ ዘምኖ ያለ ኢንተርናሽናሊ ሪኮግናይዝድ የሆነ አገራት የእኔን ኃይል አሰልጥንልኝ እየተባለ በየቦታው የሚፈለግ በጣም ብዙ ኢንተርናሽናል ተማሪዎች በየኮሌጁ በየተቋሙ አሉ ማለት ነው። ስለዚህ እየተሰራ ያለው ስራ ከተቀመጠው እንትን ቀድሞ እየተሳካ ያለበት፣ ምክንያቱም መከላከያ በባህሪው መስራት የምትፈልገውን ነገር ብቻ የምታሳየው እንጂ እሺ ብሎ በስራ የሚለግም ኃይል አይደለም። ከቱም ከዛም በላይ ነፍሱን ለመስጠት የተዘጋጀ ኃይል ስለሆነ ማለት ነውና፣ ወርክ ፎርሱ በጣም ዲሲፕሊንድ፣ በጣም ፕሮዳክቲቭ ወርክ ፎርስ አለ እዚህ እሱ ብቻም ሳይሆን ጥናትና ምርምሮችም ይካሄዳሉ። በወታደራዊ መስክ ብቻም ሳይሆን በመሳሪያ ማዘመን ኢትዮጵያ ሜድ ኢን ኢትዮጵያ መሳሪያዎች በቅርቡ የኢትዮጵያ መሳሪያዎች ሆነው የሚወጡበት ቁመና ላይ እየደረሰ ሪቨርስ ኢንጂነሪንግም እየተሰራ ያለበት ጥናትና ምርምሩ ለፕሮዳክሽኑም ጭምር ግብአት እየሆነ ያለበት አስፈላጊ ከሆነ ማሳየት የሚቻል በኢትዮጵያ ብቻ የተመረቱ የሚባሉ መሳሪያዎች ብቅ ብቅ ማለት የጀመሩበት ሁኔታ ላይ ነው ያለ ነው ማለት ነው። እሱ ብቻም ሳይሆን እንደ ሀገር ሌሎች የግል ድርጅቶች ሄደው ሊሰሩት የማይሰሯቸው ፕሮጀክቶችን ኢንፍራስትራክቸር ፕሮጀክቶችን የመንገድን በለው፣ ሌላ ምን በለው በጸጥታ ችግር ወይ የሆነ የሀሪሽ ኢንቫይሮንመንት ያለባቸው አካባቢዎች ላይም ገብቶ መስራት የምችል በጣም አስተማማኝ ቁመና ላይ ያለ የኮንስትራክሽን ካምፓኒዎችም አሉት። ይሄ የራሱን ቤት የራሱን ህንፃ መስራቱን ትተ ይሄ ህንፃ የተሰራው በመከላከያ ኢንተርፕራይዝ። ስለዚህ እነዚህ አይነት ስራዎችንም መስራት የምችል የሰራዊቱንም ኑሮ ለመደገፍ በጣም አግሬሲቭሊ በግብርና ባለበት ቦታ ሁሉ በግብርና ላይ እየተሰማርቶ ያለ የራሱ ብቻ ሳይሆን የማህበረሰቡንም የእርሻ ስራ የሚያግዝ ተቋም ነው ማለት ነው እና በጣም ብዙ እቅዶች ያሉት ትልልቅ ነገሮችን የሚያስብ እንደ ሀገር የፈጠራና ና የኢኖቬሽን ማዕከል ለመሆን እየሰራ ያለ ተቋም ነው ማለት ነው እየተገነባ ያለው ስለዚህ ይሄ በእቅድ ብቻ ሳይሆን ከእቅድም ቀድሞ ኢትዮጵያ የብልጽግና ተምሳሌት ለመሆን የአፍሪካ ብልጽግና ተምሳሌት ለመሆን የምትሰራውን ስራ ቀድሞ ለማሳካት እየሄደ ያለ ኦልሬዲ ተምሳሌት ሆኖ አገራት እየመጡ ጥያቄ የሚጠይቁት ተቋም ሆኗልና ይሄ የአገር ጸጋ፣ የአገር ሀብት፣ የአገር ንብረት፣ የአገር ልጆች ናቸው። በአጠቃላይ ደግሞ አንድም ኦልሞስት ከሌላ ሀገር መጥቶ ይህን የሚያግዝ ኃይል የሌለበት ነው እና ይሄ በጣም ትልቅ ኃይል ነው እሱ በጤናው ዘርፍ ስትመለከት ደግሞ ሌሎች ተቋማት የማይሰጡት አገልግሎት ለመስጠት ኮምፕሬሄንሲቭ የሆነ የልማት ድርጅት የሆነ ሆስፒታልም ገንብቶ ለሀገር ያበረከተ ተቋም ነው። እዛ ተቋም ላይ ወደ ውጭ ሀገር ሄደው ሲታከሙባቸው የነበሩ ችግሮች አሉ፣ በሽታዎች አሉ። ዓለም ሁሉ ዶላር እያወጣን ሰዎች ባንኮክ፣ ህንድ፣ ሌላ አገር የሚሄዱባቸው በሽታዎች እዚሁ ለማከም ዝግጅት ዝግጅቱን ጨርሶ ወደ ተግባር እየገባ ያለ በጦርነት የተለያየ ጉዳት የደረሰባቸውን ልጆች በሙሉ እያከመ የሂፕ ሪፕሌስመንትን ጨምሮ እየሰራ ያለ ተቋም ተፈጥረዋል ማለት ነው። ለሀገርም አንዳንድ ትልልቅ የሌሉ ተቋማትን እስከ ማበርከት የደረሰ ተቋም ነው። እንግዲህ በዚህ ሁሉ አለመረጋጋት በሚባል አመሰግናለሁ። በድጋሚ ያው እንግዲህ የአገር መከላከያ ሚኒስቴር ወይ ደግሞ ሀገር መከላከያ ሰራዊት እና የደህንነትና የጸጥታ ተቋማት የለውጡ መንግስት በጣም ትኩረት ሰጥቶ ሪፎርሙ ከጀመረባቸውና አሳክቻ ለው ብሎ ከሚያምንባቸው ተቋማት ዋና ተቋም ነው። ምክንያቱም እንደምታወቀው ያለው ነባራዊ ሁኔታ በዓለም ደረጃ በአህጉራችን በቀጠናችን ያለው ጂኦ ፖለቲካል ሁኔታ ይህንን ዝግጁነት የሚጠይቅ ተጋላጭነትን ለመቀነስ ካሉት ነባራዊ ሁኔታዎች ጋር ራስን አዛምዶ የሚሰራ ኃይል የሚፈልግም ስለሆነ ይህን ዝግጁነት ለማምጣት ከስር መሰረቱ የለውጡ ጅማሮ ከጀመረባቸው እና የለውጡ ገፊ ምክንያትም ተብለው ይነሱ ከነበሩ ተቋማት የህዝብ ሮሮ የነበረባቸው አገራዊ ተቋማትነታቸው እጅግ በጣም ተሸርሽሮ የነበረባቸው ተቋማት ስለነበሩ ከነዚህ ተቋማት ለውጡ የለውጡ መንግስት ሪፎርም እንደጀመረ እናውቃለን። ሶ ከዚህ በመነሳት አጠቃላይ እንደ መከላከያ ያለው ቁመና እንግዲህ ውትድርና አገር ወዳድ የሆነ ዜጋ ሁሉ ለሀገር ዘብ ቆማለሁ ብሎ በራሱ ፍላጎት በራሱ ተነሳሽነት በቁርጠኝነት እና በታማኝነት ለማገልገል የሚመርጠው በጣም የተከበረ እና ጀግና ዜጎች የሚመርጡት ሙያ ነው። እንደምታውቀው ሰው ይህንን ሙያ ጠብቆ እንደ ሀገር በጣም አንጋፋ እድሜ ጠገብ ከሚባሉ ተቋማት አንዱ መከላከያ ሚኒስቴር ነው። ከመቶ ዓመት በላይ እድሜ ያስቆጠረ የተደራጀ ሀይል ያላት ሀገር ናት ኢትዮጵያ። ይነስም ይብዛ በተለያዩ መንግስታት የተለያየ ችግር ውስጥ የገባ ተቋም ቢሆንም አሁንም ቢሆን በትውልድ ቅብብሎች የተገነባ ተቋም ነውና፣ የኢትዮጵያ መከላከያ ተቋም እንግዲህ ሺዎች ሞተው ሺዎች ቆስለው እየተቀባበሉ የገነቡት በትውልድ ቅብብሎች የተገነባ ተቋም ነው ብለን መውሰድ እንችላለን። ስለዚህ የአገር መከላከያ ሰራዊት የለውጡ መንግስት ጠንካራ አገር ለመመስረት ካለው ፍላጎት የተነሳ ጠንካራ ሀገረ መንግስት ለመገንባት ደግሞ በጠንካራ ቴክኖሎጂ የታነጸ በስነ ምግባር የታነጸ የአገርና ሕዝብ የሚመካበት መከላከያ ኃይል ያስፈልጋል ማለት ነው። ከዛ በመነሳት ተቋሙ ወደ ሪፎርም ምህዋር ከገባ እንግዲህ ወደ ሰባት ዓመት ሆኖናል ማለት ነው። አሁን እዚህ ያለው ነባሪያ ሁኔታ ሪፎርሙን የማጽናት የተላበስናቸውን የሪፎርሙን ውጤቶች ወደ ቢዝነስ አዙዋል የመቀየር ስራዎች ናቸው እየተሰሩ ያሉት ማለት ይቻላል እና አሁን ያለው ተቋም በሙ በውትድርና ሙያ ሙያዊ የሆነ ተቋም እየተገነባ ነው። ፕሮፌሽናል ሰራዊት እየተገነባ ነው ማለት ይቻላል ማለት ነው። ይህም እንግዲህ መገለጫው ዘመኑን ከዘመኑ ትጥቅ ጋር ራሱን ያዛመደ ሰራዊት እየተገነባ ነው። እንግዲህ የአሁኑ ዘመናዊ ትጥቅ ብዙ ነገር የሚፈልግ ብዙ ዝግጁነት የሚፈልግ ብዙ ስልጠና የሚፈልግ ራስን ከእነዛ ትጥቆች ጋር ማዛመድ የሚፈልግ ትጥቅ ነው ዓለም ላይ ያለው እና የጦርነት ልበለው የጦርነት ሁኔታዎችም ተለውጠዋል። እስከ ዛሬ እንደነበረው አይደለም። ስለዚህ በዓለም ደረጃ እነዚህ ነገሮች እየዘመኑ በሄደ ቁጥር ራስንም በዛ ልክ ተጋላጭነታችን ለመቀነስ ያለውንም አካባቢ ለማረጋጋት የሚያስፈልገው ጉልበት ያ ስለሆነ የእኛም ሰራዊት ከዘመኑ ጋር የዘመነ ዘመናዊ ትጥቅ የታጠቀ ለዛ ትጥቅም ራሱን ያዛመደ ከትጥቁ ጋር ያዛመደ አገራዊ አስተሳሰብ በዋናነት የተላበሰ ሰራዊት እየተፈጠረ ነው ማለት ነው። ስለዚህ የኢትዮጵያ መከላከያ ሰራዊት ከኢትዮጵያ በታች የሚመጥ ነው ሰፈር እንደሌለ የሚያውቅ ብሄር የሌለው ልኬ ኢትዮጵያ ነች ብሎ የሚያምን ለኢትዮጵያም 24 ሰባት ዘብ የቆመ በጣም ጠንካራ ሰራዊት በዚህ ሰዓት ኢትዮጵያ ያላት ቢባል ማጋነን አይሆንም ብዬ አስባለሁ። ይሄንን መገለጫው እንዴት እንደዛ መሆኑ ለማሳያ የሚሆኑ ነገሮችን ስንመለከት መልከ ብዙ የሆኑ ግዳጆችን በአንድ ጊዜ በተመሳሳይ ወቅት መወጣት የሚችል ራሱን በአደረጃጀትም በትጥቅም በአስተሳሰብም በስልጠናም ያዘመነ ሰራዊት እየገነባች ነው ኢትዮጵያ በደንብ ኢንቨስት እየተደረገበት ያለ ሰራዊት ነው እየገነባን ያለ ነውእና ይሄ በመሆኑ እንግዲህ ባለፉት ሰባት አመታት በአስቸጋሪ ነባራዊ ሁኔታ ውስጥ በአስቸጋሪ የመሬት ጂኦግራፊክ አቀማመጣችን ያው ይታወቃል፣ የኢትዮጵያ እንትኑ እና በእነዚህ ሁሉ አስቸጋሪ ሁኔታዎች ውስጥ ማታም ቀንም ጠንካራ ግዳጆችን በሚገባ የሚወጣ ሰራዊት መሆኑ በተለያዩ ጊዜያት በቅርቡ በምናስታውሳቸው የህግ ማስከበር ዘመቻዎች አይተናል ማለት ነው። እና እንደ ሌሎቹ ሀገራት ሰራዊት ውትድርናን በስልጠናና በትዮሪ ብቻ የሚያግ ሳይሆን በተግባር እየተፈተነ ያለ ወደ ኢትዮጵያ የሚቃጣ ማንኛውንም ኃይል መመከት የሚችል ቁመና ያለው ያልነበሩ አዳዲስ አደረጃጀቶች የተፈጠሩበት። ምክንያቱም ያለው ነባራዊ ሁኔታ ኢንተርናሽናል ሁኔታው ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች የተፈጠሩበት በአየር ኃይልን ጨምሮ ልዩ ዘመቻዎች የሚባሉ የሳይበር ሴኩሪቲን ጨምሮ በርካታ ስራዎችን መስራት የሚችል ኃይል ተፈጥሯል እና ይሄ ተቋም በዚህ ሰዓት